በማረሚያ ቤት ቆይታቸው መልካም ስነ ምግባርን ከማዳበራቸው ባሻገር በተመቻቸላቸው የክህሎት ስልጠና አማካኝነት የዘርፈ ብዙ ሙያዎች ባለቤት መሆናቸውን በባህር ዳር ማረሚያ ቤት ያነጋገር ናቸው የህግ ታራሚዎች ተናግረዋል። የባህር ዳር ማረሚያ ቤት በበኩሉ ታራሚዎች ወደ ማህበረሰቡ ሲቀላቀሉ የሙያ ባለቤት ሆነውና በመልካም ስነ ምግባር ታንጸው እንዲመለሱ የስነ ልቦና ትምህርት እንዲያገኙ እየተደረገ መሆኑንም ገልጿል። ዘገባውን ያዘጋጀው ዘመኑ ይርጋ ነው። ጌታቸው ገደፈው ያቀርበዋል። በባህር ዳር ማረሚያ ቤት የእርምት ጊዜያቸውን እያሳለፉ ከሚገኙት የሕግ ታራሚዎች መካከል እስጢፋኖስ ፈቃዴና ሀብታሙ እንዳላማው በማረሚያ ቤቱ መልካም ስነ ምግባርን ከማዳበራቸው ባሻገር በተመቻቸላቸው የስራ እድል የዘርፈ ብዙ ሙያ ባለቤት መሆናቸውን ይናገራሉ። ማረሚያ ቤቱ ጥሩ ስራ እየሰራ ነው ያለው። ከአንደኛ እስከ አስራሁለተኛ ክፍል ተማሪዎችን ያስተምራል። የሙያ ትምህርት ይሰጣል። ከእርሻ ከግብርና ጀምሮ እስከ ኮንስትራክሽን እስከ ብረታ ብረት እስከ ጣውላ እስከ ልብስ ስፌት ድረስ ስልጠና ይሰጣል። መስራት ለሚፈልግ ሰው ደግሞ እኛሁም በጋራ ሶስቱ ነን ነው ተጫርተን ካፊውን ያዝ ነው በጨረታ ነው ያሸንፍ ነው በእኛ ስር ስድስት ልጆች አሉ። ተቀጥሮ የሚሰሩ ስራም ለሚፈልግ ስራ አለ። ከቤተሰብ ነበር ድጋፍ የምንፈልገው አሁን ራሳችን ችለን ራሳችን ነው የምንንቀሳቀሱ። አረሚቱ ለእኔ መልካም ነገር አድርጎልኛል። ለእኔም ሲሆን ለተለያዩ ታራሚዎች ባህሪ ችግር ነበረብኝ ከሆን በፊት፣ አሁን መልካም ባህሪ ሙል አሪፍ እየታረምኩ ነው። በተሰጠኝ ትምህርት ምናምን እየሰሩ ነው ስራ፣ ቤተሰቦችን እየረዱ ነጠላ ይሸጣሉ። በዚህ እንቅስቃሴ እየተንቀሳቀሱ ነው። ወንጀል በቅጽበት ውሳኔ ሊፈጸም የሚችል በኋላ ግን ሕይወታችንን ፈተና ውስጥ የሚከት አስከፊ ድርጊት በመሆኑ ራሳችን ልንጠብቅ ይገባልን ብለዋል። የህግ ታራሚዎቹ ወንጀል አስከፊ ነው። እዚህ ደግሞ መጠጥ ስታየው ከብዙ ነገር ትከለክላለህ፣ ከብዙ ነገር ትገደባለህ። የነበረ ማህበራዊ ሕይወት ይቋረጣል። አዲስ ሕይወት ነው የሚጀምረው። የወጣቱ ወንጀል ውስጥ እንዳይገባ ራሱን መጠበቅ፣ ራሱን መቆጣጠር። ከዛ ውጭ ደግሞ የሰው ገንዘብ የሰው በራስ ጉልበት የሚገኙ ገንዘቦችን ለመጠቀም ጥረት ማድረግ አለበት። ከጋጉልስቶች መራቅ አለበት። ማብሪ ኩስተትም ቢሆንም ወንጀል በጣም አስከፊ ነው። አሁን የታረም ይን ያሉ በኔ ሰዓት እንደኔም ብዙ የታረሙ ልጆች አሉ። ማረሚያ ቤት አሁን መልካም ስራ እየሰራ ነው። አሪፍ ነው። ማረሚያ ቤት የሚታረምበት ቦታ ነው እንጂ መጥፎ የምትሆንበት ቦታ አይደለም። የባህር ዳር ማረሚያ ቤት መምሪ ኃላፊ ምክትል ኮማንደር ተሻገር ባዬ ታራሚዎች በመልካም ስነ ምግባር እንዲታነጹ ከማድረግ ባሻገር የዘርፈ ብዙ ሙያ ክህሎት ባለቤት እንዲሆኑ እየተደረገ ነው ብለዋል። ከሚሰሩት አንዱ ከአንደኛ ደረጃ ጀምሮ እስከ አስራ ሁለተኛ ደረጃ ትምህርት ቤቶች እየተማረ ነው ያለ ቴክኒክና ሙያ፣ በእንጨት፣ በብረታብረት፣ በሸማ ስራዎች ሴቶችን በሴቶች የሳሎን ስራ እየሰለጠኑ በተግባር የማረም እና የማነጽ ሂደቱ በዲስፕሊን ብቻም ሳይሆን በክሎትም በእውቀትም ዳብረው እንዲወጡ ቀጻይ ከማህበረሰቡ ሲቀላቀሉ የተሻሉ ዜጎች እንዲሆኑ እያደረገ ያለ መሆኑን ነው ልገጸው የምፈልገው። ታራሚዎቹም ወደ ማህበረሰቡ ሲቀላቀሉ የተሻለ ስነ ምግባር ይዘው እንዲመለሱ የስነ ልቦና ግንባታ በዘርፉ ሙያተኞች እየተሰጠ ስለመሆኑም ምክትል ኮማንደር ተሻገር ተናግረዋል። ታራሚዎች ከዚህ ጋር ከማህበረሱ ጋር ሲቀላቀሉ ጥሩ ዲስፕሊን እንዲኖራቸው በስነ ምግባር የታነጹ ነው እንዲወጡ ከባለፈው ድርጊታቸው ተጸጽተው አምራች ዜጋ ሆነው እንዲቀጽሉ በተለያየ ሙያተኞች የግንባታ ስራ ይሰራል። ሁልጊዜ ለነሱ የካውንስለር ስራ ይሰራል። በዚህም አሁን ባለው ደረጃ ጥሩ ሂደት ነው ያለ ማረሚያ ቤታችን እንደ ማረሚያ ቤታችን አሁን የተረጋጋ ህይወት ላይን ያሉት ታራሚዎች። ማረሚያ ቤቱ ለታራሚዎች ከሚያቀርበው አገልግሎት ባሻገር ለአካባቢው ማህበረሰብ የተለያዩ የማህበራዊ አገልግሎቶችን ተደራሽ እያደረገ ስለመሆኑም ኃላፊው አንስተዋል። በዚሁ የአጀንዳ ዘገባችን ላይ ነው ቆይታ የምናደርገው። የክልሉ ማረሚያ ቤት ታራሚዎችን በስነ ምግባር የሚታነጹበት የሙያ ባለቤት ሆነው ደግሞ ማህበረሰቡን እንዲያገለግሉ ክብሎት አዳብረው የሚወጡበት ተቋም እንዲሆን በልዩ ትኩረት እየተሰራ መሆኑን የአማራ ክልል ማረሚያ ቤት ኮሚሽን አስታወቀ። የህግ ታራሚዎችን ከአቀባበል ጀምሮም በእርምት ጊዜያቸው የሰብአዊ ክብራቸው የተጠበቀ እንዲሆን እና ቆይታቸውን አጠናቀው ደግሞ ወደ ማህበረሰቡ ሲመለሱ መልካም ግንኙነት እንዲኖራቸው እየተሰራ መሆኑንም ኮሚሽኑ ገልጸዋል። ዘጋቢያችን ዘመኑ ይርጋ በጉዳዩ ላይ ከአማራ ክልል ማረሚያ ቤቶች ኮሚሽን ኮሚሽነር አቶ ሀብታሙ ሲሳይ ጋር ቆይታ አድርጓል። ተከታትለን እንመለስ። የአማራ ክልል ማረሚያ ቤት ኮሚሽን ኮሚሽነር ሀብታሙ ሲሳይ ለምናነሳቸው ጥያቄዎችና ምላሽና ማብራሪያ ለመስጠት ፈቃደኛ ስለሆኑ አመሰግናለሁ። እኔም ስለመጣችሁ አመሰግናለሁ። በክልሉ ምን ያክል አገልግሎት እየሰጡ የሚገኙ ማረሚያ ቤቶች አሉ? እነዚህ ማረሚያ ቤቶች ትክክለኛ የስብዕና ወይም የመልካም ስነ ምግባር መገንቢያ ማዕከል እንዲሆኑስ ምን እየተሰራ ነው የሚለውን ነገር ቀዳሚ ላድርግ። በክላችን አጠቃላይ 31 ማረሚያ ቤቶች አሉ። 31 ማረሚያ ቤቶች አሁኑ ሁሉም በአስቸጋሪ ሁኔታም ላይ ቢሆን ስራ ላይ ጀመሩበት ሁኔታ ነው ያለው። እነዚህ ማረሚያ ቤቶች እንግዲህ የስብዕና ግንባታን በተመለከተ ያው ወደ ማረሚያ ቤት በፍርድ ቤት ትእዛዝ የሚመጡ ታራሚዎች ናቸው። ወደ ማረሚያ ቤት የሚመጡት ያለ ፍርድ ቤት ትእዛዝ አንቀበልም። ስለዚህ በዚህ ጉዳይ ላይ ወደ ማረሚያ ቤት ሲገቡ ይዘው ይመጡት ባህሪ ይታወቃል። በተወሰነባቸው የፍርድ ውሳኔ መሰረት ቅር ተሰኝተው ማረሚያ ቤት ሲገቡ በውጭ ሆነው የሚያውቁትን ማረሚያ ቤት ሥዕል ስለው የሚገቡት ነገሮች አሉ። አሁን ከገቡ በኋላ እነዚህ ታራሚዎች ከመግቢያው ጀምሮ ነው የተወሰነ የስብዕና ግንባታ የሚደረግላቸው። ከአቀባበል ጀምሮ ማረሚያ ቤቱን በጥላቻ እንዳይዩት የተለያዩ አቀባሎች ይደረግላቸዋል። በዚህ ቆይታቸው ጊዜም ይዘው የመጡትን ባህሪ ጥለው እንዲሄዱ ተጸጽተው የበደሉትን ማህበረሰብ እንደሚከሱበት ሁኔታ የሚመቻችበት ሁኔታ የተለያየ ትምህርት የሚሰጥበት ሁኔታ ነው ያለው። ሁለተኛው ደግሞ በተቋሙ ለዚህ ተብሎ የተመደቡ ሁልጊዜም ከኃላፊዎች ጀምሮ እስከታች በሙያተኞች የሚሰጡ ስልጠናዎች አሉ የሚሰጡ ስልጠናዎች አሉ። ስለዚህ በተለያየ መንገድ የስብዕና ግንባታ ይካሄድላቸዋል ማለት ነው። ባለፉት ሁለት ዓመታት በክልሉ በተከሰተው የሰላም እጦት ምክንያት በርካታ ማረሚያ ቤቶች ጉዳት እንደደረሰባቸው ይታወቃል እና አሁን ማረሚያ ቤቶች ከዛ ጉዳት አገግመው ወደ ሙሉ አገልግሎት እንዲመጡ የተሰራው ስራ ምን ውጤት ተገኘበት የሚለውን ነገር እናንሳ። ባለፉት እንግዲህ በዚህ ሁለት ዓመት ብቻ ካሉን ማረሚያ ቤቶች ወደ 13 ማረሚያ ቤቶች ጉዳት ደርሶባቸዋል። እነዚህ ጉዳት ደርስባቸው በከፊልና አብዛኛው ደግሞ ሙሉ በሙሉ በሚባል ደረጃ የወደሙበት ሁኔታዎች አሉ። አንዳንዶቹ ማረሚያ ቤቶች ሙሉ በሙሉ ታራሚ የተበተነባቸው ሁኔታዎች አሉ። አንዳንድ ማረሚያ ቤቶች ደግሞ ታራሚው ሳይበተን እንዳለ ውድመት የደረሰበት ነገር አለ። ይህ ውድመት በማረሚያ ቤቱ የስብና ግንባታ የሙያ ስልጠና ላይ ከፍተኛ አሉታዊ ተጽዕኖ አምጥቷል። አሁንም እንዳለ ነው ያ ተጽዕኖ። ይሁን እንጂ ግን በተለያየ ከረጂ ድርቶች ጋር በመተባበር እነዚህን ታራሚዎች ወይም ማረሚያ ቤቶች እንደገና ለማደራጀት ጥረት ተደርጓል። በአብዛኞቹ ማረሚያ ቤቶች ተደራጅተው ወደ ስራ እየገቡ ያሉበት ሁኔታ ነው ያለው። አብዛኞቹ ማረሚያ ቤቶች በተሟላ ሁኔታ ስራቸውን ባያከናውኑ፣ በከፊል ግን ስራዎች የተሰሩበት ያለው ሁኔታ ነው። ግን እንደቀደሙ እንደቀደም እንደነበረ ሁሉ የተሟላ የሙያ አገልግሎት ስራዎች እየሰሩ አይደሉም። አሁን ያለው የታራሚዎች የሰብአዊ መብት አጠባበቅ አያያዝ በምን መልኩ የሚገለጽ ነው የሚለውን ነገር የምናንሳ አሁን እንግዲህ የሰብዊ መብትን አጠባበቅ በተመለከተ ከኢሰባዊ አያያዝ ከጭካኔ አያያዝ ጸርተናል ማለት ይቻላል። በአሁኑ ሰዓት ምክንያቱም ቅድሚ ያለ አባሎቻችን ስልጠና የሚሰጠው ሁሉም ሰው ይህን ስልጠና ወስዷል። ስለዚህ የሰብዊ መብት እንትን የለም። አንዳንድ ማረሚያ ቤት አሁን ባለው ሁኔታም ላይ ተጨናንቆ የመታሰሩ ሁኔታዎች የሉ ያሉ ታራሚዎች ባለው ስፔስ ባለው ቦታ ልክ ስለሆነ ማለት ነው ስለዚህ አሁን አልፎ አልፎ የሚከሰቱ ክስተቶች አሉ። አንዳንድ ቦታ ላይ ከወቅቱ ሁኔታ ጋር ተገናዝቦ ፍራሾች ያለመሟላት፣ አልጋዎች ያለመሟላት ሁኔታዎች አሉ። በተለይ አልጋ ያለመሟላት ነገር አለ። በፍራሽ ብቻ የሚተኝበት ሁኔታ አለ። ይህም ወቅቱ የፈጠሩ ችግር ነው። የተለያየ ከሰብአዊ ምርት ጋር ተያይዞ የሚሰሩ ቡድኖችም ማረሚያ ቤቱን በየወቅቱ እየጎበኙ የሚሰጡን ፊድባክ ጥሩ ደረጃ ላይ ይገኛል። ሁለተኛ አሁን ካለው የዋጋ ንረት አኳያ ለታራሚዎች የሚቀርበው ምግብ በሜኑ መሰረት አይደለም። ከሶስትና ከአራት ዓመት በፊት የተጠና ጥናት በዛ መሰረቱ ምግብ እየቀረበላቸው ያለው አሁን በአሁኑ ሰዓት ያ ነገር ስላልተሻሻለ በዛ ላይ አንዳንድ ማረሚያ ቤቶች ላይ ቅሬታዎች አሉ አቅርቦቱ ጋር። እሱም ቢሆን ለክልሉ መንግስት ውሳኔ እንዲሰጥበት በጥናት ተደግፎ ቀርበዋል እና በአጭር ጊዜ ውስጥ ምላሽ እናገኛለን ብለን ተስፋ እናደርጋለን። ማረሚያ ቤቶች የህግ ታራሚዎችን ከማነጽ ከማስተማር ባሻገር በተቋቋሙበት አካባቢ በርካታ ማህበራዊ አገልግሎቶችን የመስጠት ልምድ እንዳላቸውና በአማራ ክልል ያሉ ማረሚያ ቤቶች እንዲህ አይነት ለማህበረሰቡ ማህበራዊ አገልግሎቶችን በማቅረብ በኩል ያላቸው እንቅስቃሴ ምን ይመስላል? እንግዲህ ማረሚያ ቤቶቻችን የተለያየ ማህበራዊ አገልግሎት የሚሰጡበት ሁኔታ አለ። ለምሳሌ እንዳየው እንግዲህ ባህርዳር ማረሚያ ቤትን ጎብኚታቸው ከሆነ አሁን በዚህ ዓመት የጀመረ የመዋለ ህጻናት ትምህርት ቤት አለ። ባለፈው ዓመት ተገንብቶ ዘንድሮ ጀምሯል። አሁን የመዋለ ህጻናት ለአካባቢ ማህበረሰብ በዝቅተኛ ተመጣጣይ በሆነ ዋጋ ነው አገልግሎት እየሰጠ ያለው ለአካባቢ ማህበረሰብ የአንስታይ፣ እንደዚህ አይነት የማህበራዊ አገልግሎት አለ። ከዛም አልፎ በብዙ ማረሚያ ቤቶች ባሉት ውስን መሬቶች የአዝርት፣ የአትክልት፣ ፍራፍሬ፣ የከብት ማለቦች ከነ እነዚህን ተዋጽኦች ለአካባቢ ማህበረሰብ በተመጣጣኝ ዋጋ የሚቀሩበት ሁኔታዎች አሉ። ከዛም አልፎ አንዳንድ ማረሚያ ቤቶች ካላቸው ውሃ አብዛኞቹ ማረሚያ ቤቶች የራሳቸው የጉርጓሯዋ ያላቸው ያን የጉድጓድ ውሃ ለአካባቢ ማህበረሰብ የመስጠት የማክፋት ሁኔታ አለ። ስለዚህ ይህን ወደፊት በቀጣይ በስፋት የምንሄድበት ነው። ምክንያቱም ማረሚያ ቤቶች ያለው አካባቢ ማህበረሰብ የዚህ ማረሚያ ቤቶች ላይ የሚሰሩ የልማት ስራዎች ተቋዳሽ ጭምር መሆን አለበት ብለን ነው የምናስበው። ማረሚያ ቤቶች ብዙ ጊዜ ታራሚዎችን የዘርፈ ብዙ ሙያ ባለቤቶች የማድረግ ልምድ አላቸው። ስለዚህ አሁን ባለው ነባራዊ ሁኔታ በተለይ በአማራ ክልል የሚገኙ ማረሚያ ቤቶች ለታራሚዎች የሚያቀርባቸው የሚያክሉስ ስልጠና የበርካታ ሙያ ባለቤቶች እንዲሆኑ ከማድረግ አኳያ ያለው እንቅስቃሴ በምን የሚገለጽ ነው? ብዙ ጊዜ ታራ ማረሚያ ቤት ሰዎች ታስረው ብቻ የሚወጡበት ተደርጎ ነው የሚታሰበው። መታሰር ብቻ አይደለም ማረሚያ ቤት፣ ማንም ሙያ የሌለው ሰው ሙያ ቀስሞ የሚወጣበት ነው። ካሉት ፓኬጆች አንዱን መምረጥ አለበት። አንድ ማረሚያ ቤት ትምህርት ይሰጣል። እስከ ሁለተኛ ዲግሪ ድረስ እናስተምራለን። ትምህርት ቤት ሃይስኩሎች አሉ። በዲስታንስ የሚባሩበት ሁኔታዎች እናመቻቻለን። የእንጨት ስራዎች አሉ። የብረታ ብረት ስራዎች አሉ። የግብርና ስራ አለ። በሁሉም ዘርፍ የግብርና ዝርትም፣ አትክልትም፣ ከብትም ማድለብም፣ የወተት ሀብት፣ የወተት እንስሳትም በማድለብ በኩል በርካታ ስራዎች ይሳሉ እና በባህላዊና ዘመናዊ የእደ ጥበብ ስራዎች ሁሉ የሚሰሩበት ተቋም ነው እና በርካታ ታራሚዎች ሲወጡ ሀብት ፈጥረው የሚወጡበት መንገድ ነው ያለው ሲወጡ ሀብት ፈጥረው ከወጡም በኋላ በጣም ሀብታው ነጋዴ ሆነው የሚቆዩበትና ና እንደውም ተመልሰው ማረሚያ ቤቶችን የሚረዱበት ሁኔታ አለ። ስለዚህ ማረሚያ ቤቶች ብዙ ጊዜ አሁን በተሟላ መልኩ ካለው ወቅታዊ ሁኔታ ሁኔታ ጋር ተያይዞ በአስቸጋሪ ሁኔታ ቢሆን በተቻለ መጠን አብዛኞቹ ማረሚያ ቤቶች የዚህን የሙያ ባለቤት ሆነው ታራሚዎች እንዲወጡ እየደረገ ያለበት ሁኔታ ነው ያለው። የክሎ ማረሚያ ቤት አሁን ወደ ፕሪዝን ኢንዱስትሪ እና ፕሪዝን አግሪካልቸር የሚል ፕሮግራም ቀርጸን እየተጓዝ ነው። ፕሪዝን አግሪካልቸር በክልሉ ባሉ ቦታዎች ሰፋፊ እርሻ መሬቶችን ይዘን እያለማን ማረሚያ ቤቶች በራሳቸው ገቢ የሚተዳደሩበት ሁኔታ ማመቻቸት ነው። አንዱ እሱ ነው። ሁለተኛ ፕሪዝን ኢንዱስትሪ ማለት ማረሚያ ቤት ላይ ከፍተኛ የሰው ሀብት አለ፣ እውቀትም አለ። ሀብቱ ብቻ ሳይሆን ከእውቀት ጋር ያለው የሌለ የሙያ አይነት አታገኝም ማረሚያ ቤት ውስጥ የሌለ ከዶክተር ጀምሮ እስከ ታችኛው እስከ ጉልበት ሰራተኛ ድረስ የተለያዩ ሙያ ያለው ሰው አለ። በየትኛውም ቦታ ላይ ስራ ልስራ ብትል የሚያግዝህ በርካታዎች ሰዎች አሉ። ስለዚህ ይህም በተመለከተ ከእርሰን የተንቀሳቀስ ነው። እንደውም አሁን ማሽነሪው ከሚሴ ማረሚያ ቤት ላይ የመጀመሪያውን ኢንዱስትሪ እናቋቁማለን። የሳሙና ፋብሪካ፣ የፈሳሽና ጠጠር ሳሙና የሚያመርት ፋብሪካ አሁን ከአይሲአርሲዎች ጋር ተፈራርመናል። ኦልሬዲ ማሽኑ ገብቷል። አሁን ግንባታው እየተከናወነ ነው። እኛ ደግሞ ማረሚያ ቤቱ ደግሞ ሊያከናወኑ የሚገባውን ነገሮች ማሟላት የሚገባን ነገሮች አሟልተን ግንባታው ይጀምራል። 2019 ላይ የሳሙና ፋብሪካ በተሟላ ሁኔታ ወደ ሙሉ ማምረት ስራ ይገባል ብለን አቅድን እየሰራንበት ነው። ይህን እንግዲህ ለማስፋት በሁሉም ማረሚያ ቤቶች እንደዚህ ከቀላል እስከ ከፍተኛ የሆኑ ኢንዱስትሪዎችን ለማቋቋም አልመን እየሰራንበት ያለ ሁኔታ ነው። ምክንያቱም የሰው ሀብት አለ፣ ሁሉም ነገር አለ፣ እውቀት አለ፣ ሀብት አለ። ስለዚህ እነዚህ ፋብሪካዎች ደግሞ ከአካባቢ ማህበረሰቡ ጋር ነው የገበያ ትስር የሚኖራቸው። በዝቅተኛ ዋጋ የማቅረብ ማረሚያ ቤቶች የራሳቸውን ወጪ በራሳቸው ገቢ የሚሸፍኑበት ሁኔታ የመቻቸት ሁኔታዎች አቅደን እየሰራ ያለበት ሁኔታ ነው ያለው ታራሚዎች የእርምት ጊዜያቸውን የስር ጊዜያቸውን አጠናቀው ወደ ማህበረሰቡ ሲቀላቀሉ በተለይ አንዳንድ የህብረተሰብ ክፍሎች በቀደም የወንጀል ድርጊታቸው የመቁጠርና ታርመው ታንጸው እንዳልወጡ የማሰብ ሁኔታ ይስተዋላልና በተለይ በዚህ በኩል ማረሚያ ቤቶች አስቀድሞ ለታራሚዎች የሚሰጡ የስነ ልቦና ዝግጁነት፣ ከማህበረሰቡ ጋር ሲቀላቀሉ ደግሞ እንዳይገለሉ ለማድረግ የሚሰራው ስራስ ምን ይመስላል? ማህበረሰቡስ ምን መውሰድ አለበት? በዚህ በኩል የሚለውን ነገር እናንሳ። ብዙ ታራሚዎች ማረሚያ ቤት ከገቡ በኋላ የእርምት ጊዜያቸውን ጨርሰው ሲወጡ ከማህበረሰቡ ጋር የሚ የሚቀላቀሉበት ሁኔታ ላይ አሰራር አልነበረም። እስከዛ ላይ ይሄን ለመቀላቀል አሁን በፌዴራል ደረጃ ላይ ረቂቅ አዋጅ የተዘጋጀ ነው። በዚህ ዓመት ንባፋለ ተወካዮች ምክር ቤት ቀርቦ ይጸድቃል ተብሎ ይታሰባል። ይህን ታሳቢ በማድረግ ግን እኛ ደግሞ በ2017 የጸደቀ አዋጅ አለ። 2015 2017 የፖሊስ የማረሚያ ቤቶች መቋቋሚያዎች በዚህ አዋጅ ላይ የሪኢንቴግሬሽን ስራዎች በማረሚያ ቤት እንዲሰራ ይሄ አዋጅ ስልጣኑን ለማረሚያ ሰጥቷል። ስለዚህ ይሄ ቅድመ ዝግጅታችን ነው። ከዚህ በኋላ ላይ ያንደጸደቀ ማቋቋሚያ አዋጁ እንደወደገ እንደወደቀ መዋቅርህን ማስፋት መቻል አለብህ። አሁን ያለን በሰላሳ ነው። ቢያንስ ከወረዳ ድረስ እነዚህ መዋቅሮች መዘርጋት አለባቸው። ምክንያቱም አንድ ታራሚ ከማረሚያ ቤት ሲወጣ ጊዜ ጀምሮ ከወጣበት ጊዜ ስራ ሰማርተህ ታርሞ ምን እየሰራ ነው የሚባለው ደጋጋሚ ወንጀል ማስቀረት አንዱ አንደኛ ከማህበረሰቡ ጋር ተቀላቅሎ ወደ ቋሚ ስራዎች ላይ እንዲሸጋገር የማድረግ ስራዎች የሚሰሩበት ሁኔታ የማመቻቸት ስራ ነው። ኢንትግሬት ስታደርግ ዛሬ ተፈቶ ከህብረተሰቡ ጋር መቀላቀሉ ብቻ አይደለም። ከተቀላቀለስ በኋላ ኢቭን ከአራት ከአምስት ከስድስት ዓመት በኋላ የዛ ሂስትሪ እየተጠና ለማረሚያ ፊድባክ የሆነ ማረሚያ ደግሞ ለመንግስት ማቅረብ የሚችልበት ሁኔታ መኖር አለበት ምክንያቱም ከማረሚያ ቤት የወጣ ታራሚ አንደኛ ተጸጽቶ መውጣት አለበት። ማህበረሰቡ ሰውየውን፣ ግለሰቡን ሳይሆን መጠላት ያለበት ወንጀሉ። አንድ ሰው ታርሞ ተጸጽቶ ከወጣ በኋላ መጠላት ያለበት ሰውየውን አለ መጠላት ያለበት አሁን ግን ያለው ባህል በቀደም በፈጸሙ ድርጊት ነው ሰውየው አስገዛ ያለ። ስለዚህ ያለ መስራትም እንግዲህ ቀጣይ በስፋት የምንሰራበት ይሆናል ማለት ነው። የአማራ ክልል ማረሚያ ቤት ኮሚሽን ኮሚሽነር ሀብታሙ ሲሳይ ለአነሳነሎ ጥያቄ ለሰጡን ምላሽና ማብራሪያ ከልብ አመሰግናለሁ።